የተለያዩ የትወና ብቃቷ የምናውቃት በተለይ ደግሞ ስስት የተሰኘው ፊልም ላይ ብቃቷን ያሳየች ጎበዝ ተዋናይት ናት ማክዳ ፈወርቅ። እንግዲህ በተለያዩ ፊልሞች ላይ ትልቅ ብቃቷን ያሳየች አርቲስት እንዲህ ስትለምጣለች ለሞት ተዘጋጁ። ሁልጊዜ ለመኖር ብቻ ሳይሆን ለሞት ምንዘጋጅ ስትል መሪር ሀዘናዋን ገልጻለች። እንግዲህ ታዲያ ውድ ቤተሰቦቻችን፣ ኒሻን ሚዲያ የተለያዩ ማህበራዊ እንዲሁም ደግሞ አስተማሪና አዝናኝ የሆኑ ፕሮግራሞችን ለእናንተ በማቅረብ ይታወቃል። ታዲያ ውድ ቤተሰቦቻችን፣ እናንተ ደግሞ ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁን አስ ወደ ቤተሰቦቻችን ዛሬ ስለ ማክዳ ልናወራችሁ ወደድን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ግብዣችን ነው። ማክዳ የተወለደችው እንግዲህ በአዝመራ ከተማ ሲሆን እስከ ሁለተኛ ክፍል ያለው ትምህርቷንም እዛው ተምራ እድገቷን እንግዲህ በመዲናችን አዲስ አበባ እንዳደረገችና የቀረውንም ክፍል እዚሁ ተምራ እንደጨረሰች ከዚያም ደግሞ እንግዲህ ወላጅ እናቷ የጤና ትምህርት እንድትማር እጅግ በጣም ፍላጎቱ ስለነበራቸው በነርሲንግ የመጀመሪያ ድግሪዋን እንዳገኘችም እንስቷ አርቲስት ትናገራለች። ተቀጣዩን ስራዋን ደግሞ በፊልሙ አለም እንዳሳለፈች ነገርላታል። ታዲያ ከአንድ ቱጃር ባለሀብት ጋርም ትዳር እንደመሰረ ች ይወራላታል። ይህም እንግዲህ ወደ ፊልሙ ዓለም እንዳትቀላቀል እየከለከላት ሲሆንና እንዲሁም ደግሞ በወሊድ ምክንያት የመጣውን ውፍረቷም ምክንያት በማድረግ ከፊልሙ ዓለም ከራቀች እነሆ ስምንት አመት አስቆጠረች። የማክዳ አድናቂዎች የብቃቷን ያህል የችሎታዋን ያህል ብዙ ፊልሞች ላይ ያልተሳተፈች ለምንድን ነው? ከፊልሙ ኢንዱስትሪ ይህን ያክል መራቅ ያስፈልገው ሲሉም ይጠይቋታል። እንግዲህ ይቺ ምንስት ለጊዜው የምታቀርበው ምላሽ ይህ ነው ውድ ቤተሰቦቻችን፣ እንግዲህ በወሊድ ምክንያት የመጣው ውፍረቴን እንደምታዩት እጅግ በጣም ግዙፍ ሆኛለሁ። ስለዚህ መቀነስ አለብኝ ፊልሙ የፊልሙን አለም ድጋሚ ከመቀላቀሌ በፊትም ትላለች። ይሁን እንጂ ካላት ኪሎ ላይ አስራ አንድ ኪሎ የሚያክል እንደቀነሰችውን ብትናገር ነገር ግን ድጋሚ ተመልሳ ከ ወዳጅ አድናቂዎቿ ጋር መገናኘት ያልቻለችበት ምክንያት አግራሞትን ፈጥሮብናል፣ ይላሉ አንዳንዶቹ። ይሁን እንጂ በፊልሙ አለም ድጋሚ ተመልሼ ባታዩኝም፣ ነገር ግን በአዳዲስ ስራዎች ድጋሚ መምጣት አይቀርም ስትልም ትደመጣለች። ውድ ቤተሰቦቻችን እንግዲህ ማክዳ አፈወርቅ ስለትወና ብቃቷ እጅግ የምንጠራጠረው አይደለም። በነዚያ በሚያማምሩ አይኖቿ እንዲሁም ደግሞ ቆንጆ በሆነው ፊቷ እጅግ በጣም ተወዳጅ የሆኑ ሮማንስ ፊልሞችን ስተውላያት እን ነው እንግዲህ አጃይብ ነው። ወደ ቤተሰቦቻችን እቺ እንስት አርቲስት እንግዲህ ፎቶና ጨዋታ በተሰኘው የፍጹም አስፋው የዚህ ቻናል ላይ በመቅረብ የተለያዩ ስለ ሕይወቷ የተለያዩ ነገሮችን አጋርታን ነበር። ከአንድ ሰዓት በላይ በቆየው ፕሮግራማቸው ክፍል ሁለት ይቀጥላል በማለትም ያን የነበረውን ፕሮግራም የቋጩ ቢሆንም ነገር ግን ክፍል ሁለት ሳይታይ ቀረ መሆኑን ይታወሳል። በዚህ የተነሳ ወዳጅ አድናቂዎቿ ለምንድነው እንደ ሌሎቹ ክፍል ሁለት የማይቀጥለው የማይታየ ስሉ ጥያቄ አቅርበው ነበር። እንግዲህ ያልታየበትም ምክንያት ማክዳ ወላጅ እናቷን በሕይወት በማጣቷ ምክንያት ትልቅ ሀዘን ውስጥ ገብታ ስለነበረ ነው። እንግዲህ ቺ አርቲስት

ተመልሳ ወደ ነበረበት ህይወቷ ለመመለስ እጅግ በጣም ለሷ ከባድ እንደነበረና ትልቅ ሀዘን ውስጥ እንደገባችም ትናገራለች። ምክንያቱም አባቷን ወላጅ አባቷን ያጣችው ገና የሶስተኛ ክፍል ተማሪ ሁና ነበር። በዚህም የተነሳ እናቴ ብቻ ናት ያለችኝ፣ ሌላ የኔ የምለው ሰው የለኝም፣ እናቴ ሁሉ ነገር ናት ስትል ትደመጣለች። እናቷን እጅግ በጣም የምትወድና የምታከብር ሲሆን ለሶስት አመት ያክልም እንዳስተማመች ትናገራለች። ይሁን እንጂ ለሶስት አመት ያክል ቢያስተማማትም እናቴን ማስጣል አልቻልኩም ስትልም ትደመጣል። ገና በሰላሳዎቹ መጀመሪያ ላይ የምትገኘው አማክዳ እንግዲህ ከእናቴ እጅግ ብዙ ነገር ተምሬያለሁ። እንግዲህ በኋላ የተቀደውን እድሜዬን ደግሞ ለልጆቼ እጅግ በጣም ጥሩ እናት በመሆን ጊዜን አሳልፋለሁ ስትልም ትደመጣለች። ውድ ቤተሰቦቻችን ማኪ እንግዲህ ለቤተሰቡ የመጀመሪያ ልጅ ስትሆን ሁለቱ ወንድሞችና እንዲሁም ደግሞ አንድ እህት እንዳለቻትም ትናገራለች። ውድ ቤተሰቦቻችን በእናቷ ሞት ምክንያት እጅግ ቅር የተሰኘችው ማኪ እንዲህ ስትል ትደመጣለች። የሰው ልጅ ሲኖር ሁልጊዜ ሞትን አስቡ አይኖርም እና ሁልጊዜም ደግሞ ለሞት መዘጋጀት አለብን ለመኖር የምንዘጋጀውን ያህል ስትልም ተደምጣለች። እኔ እንግዲህ አሁን ላይ ለመሞት እየተዘጋጀው ነው ስትል ስሜቷን ታጋረናለች። ጋጀው ነው ማለት ምን ማለት ነው ካላችሁ ይህ ማለት እንግዲህ ነገ ምን ሊፈጠር እንደሚችል ስለማናቅ ጥሩ ጥሩ ምግባሮችን በመተግበር እና ወደ አምላካችን በመቅረብ እችን ከንቱ ዓለም ማሸነፍ አለብን ስትል እየተሰማትን ትገልጻለ። ማኪ እንግዲህ በራሷ አዘጋጅነት ይቀርብ የነበረው ወላጅነት የተሰኘው ፕሮግራሟ ላይ እንግዲህ ከእናቷ ጋር እጅግ ደስ የሚል ጊዜ ደስ የሚል ቆይታ አድርገው ነበር። እንግዲህ በውብ ፈገግታዋና በዚያ ቆንጆ ፊቷ የተለያዩ ነገሮችን ስታቀርብልን ስታስደስተን የነበረች የቆየችቺ አርቲስት እንግዲህ ዛሬ ላይ እጅግ በጣም ትልቅ ሀዘን ላይ መሆኗ እንግዲህ ግልጽ ነው። እንግዲህ ማኪን በርትታ ወደ ስራዋ የምትመለስበት፣ ውዷ እናቷ ደግሞ እንግዲህ ነብሳቸውን በአጸደ ገነት ያኑርልን እያለን እንደንሻን ሜዳ ተመኛል። ማኪ እንግዲህ በልጅነቷ እጅግ በጣም አይነ አፋር ከሚባሉት ሰዎች የምትመደብ ቢሆንም ነገር ግን ለአርቱ እጅግ ትልቅ ፍቅር ስላላት ትምህርት ቤቷ በሚያዘጋጀው የትኛውን ፕሮግራም ላይ እንደምትሳተፍ ትናገራለች። በዚህም የተነሳ እንግዲህ ታዲያ የመጀመሪያ ስራዋን ገና ተማሪ ሆና እንደሰራችና የፊልሙ ርዕስ ማራ ይሰኛል። ማራ እዚህ ፊልም ላይም እንድትሳተፍ እድሉን የሰጣት እንግዲህ ምስጋና አጥናፉ ይባላል። ምስጋና አጥናፉ እንግዲህ በተለያዩ ፊልሞች ላይ ዳይሬክተር በመሆን ይታወቃል። ይህ ከነዚህም መካከል እንሳሮ ነጭና ጥቁር፣ እንዲሁም ደግሞ የተለያዩ ፊልሞች ላይ ዳይሬክተር በመሆን የሰራ ሲሆን ማራ ላይም ከእሷ ጋር አብሮ ተውኗል። እንግዲህ ማራ ላይ ያለችው ካራክተር እጅግ በጣም በጣም የምትከብድ ነበረች። ለእሷ ደግሞ የመጀመሪያ ስራ እንደመሆኑ ያንን በመወጣቷ እጅግ በጣም የተደሰተው የትምህርት ቤቷ ዳይሬክተር በተማሪዎች ፊት ላይ የወርቅ ሽልማትን እንደሰጣትም ሰምታል። በዚህም የተነሳ እንግዲህ አሁን ላይ ሁና ያንን ጊዜ ስታስታውስ አሁን ላለሁበት ደረጃ የተማርኩበት ትምህርት ቤት ትልቁን ድርሻ ይወስዳል ስትልም ሁልጊዜ ትምህርት ቤቷን ስታመሰግን ስታደንቅ ስትሰማለች። እንግዲህ ውድ ቤተሰቦቻችን፣ ከዚህም በተጨማሪ እንግዲህ ስስት የተሰኘው ፊልሟ ሕጻኑን ትልቁና ትንሹን ሳይል ሁሉንም በእንባ ያራጨ እጅግ በጣም በብዙ ፊልም አፍቃሪያን ዘንድ ተወዳጅነትን ያገኘ እንዲሁም ልብ ውስጥ የቀረ ትልቅ ፊልም ነው። ከዚህም ባሻገር እንግዲህ ነጭና ጥቁ እፉዬ ገላ እንዲሁም ሌሎች ሌሎች ፊልሞች ላይ በመሳተፍ ወይ ደግሞ ከአስር በላይ ፊልሞች ላይ በመሳተፍ ትልቅ የትወና ብቃት ሆና ሳይተናለች። የማኪ አቅምና ጉልበት ደግሞ በዚህ በሰራቻቸው ፊልሞች ብቻ የሚገደብ አይደለም። ተመልሳ የፊልሙ ኢንዱስትሪ ላይ ልናያት እንፈልጋለን ሲሉ እንግዲህ ወደ አድናቂዎቿ በስፋት ይደመጣሉ። ይህንንም ሰምታ እንግዲህ ማኪ ተመልሳ ወደ ፊልሙ ኢንዱስትሪ እንደምትቀላቀል ተስፋ እናደርጋለን። ማኪ እንግዲህ እንደነገር ናቸው ባለትዳር ና የሁለት ሴት ልጆች እናት ስትሆን ባለቤቷ ደግሞ የመኪና መሸጫ ያለውና ታታሪ ነጋዴ ነው። ውድ ቤተሰቦቻችን እንግዲህ ለዛሬ የነበረን ፕሮግራም ይህን ይመስል ነበር። እንግዲህ በሚቀጥለው ሳምንት በሌላ ዝግጅት እስከምንገናኝ ድረስ ሳምንቱ ያማረ፣ የተዋበ ጥሩ ጥሩ ነገር የምናስብበት ያሰብነው ጥሩ ነገር ተሳክቶ ደግሞ ደስ የምንሰኝበት የአማራ የተዋበ ሳምንት እንዲሆን እንደ ኒሻን ሚዲያ ምኞታችን ነው። መልካም ሳምንት እንዲሆንላችሁ ተመኘን ቸር